አስራ ዘጠኝ ሀያኛ ማለት ወደ መቶኛ ሲቀየር ሲባዛ በመቶ ፐርሰንት ነው የምታደርጉት። ሲባዛ በመቶ ፐርሰንት፣ ይሄ ማለት ልጆች አንድ ዜሮ በአንድ ዜሮ አጣፋዊ ማንቀረኝ ሁለትና ሁለት እና አስር አይደለም ከላይ አስራ ዘጠኝ በሁለት አንድ አስር በሁለት አምስት ስለዚህ አስራ ዘጠኝ ሲባዛ በአምስት ፐርሰንት ማለት ነው። አስራ ዘጠኝ ሲባዛ በአምስት ፐርሰንት አስራ ዘጠኝ ሲባዛ በአምስት ዘጠኝ ሲባዛ በአምስት ስንት ነው? አርባ አምስት አይደለም። አምስትን ጽፈን አራት አለኝ። ዘጠኝ ሲባዛ ሶሪ አምስት ሲባዛ በአንድ አምስት ከአራት ጋር ዘጠኝ ዘጠና አምስት ዘጠና አምስት ምን ፐርሰንት ማለት ነው? ፐርሰንት። ስለዚህ መልሱ ዘጠና አምስት ፐርሰንት ነው ማለት ነው። ያዝ ወይም ይሄንን እንዳለ ምን ታደርጋላችሁ? አስራ ዘጠኝ ሀያኛ አይደለም። አስራ ዘጠኝ ሀያኛ ሀያ በስንት ባባዛው መቶ የሚመጣልኝ? ሀያን በስንት ብናባዛው መቶ የሚመጣልኝ? በአምስት በአምስት። ስለዚህ ሲባዛ በአምስት ለአሉንም ታቱን በማባዛ ሀያ ሲባዛ ነው አራት አለኝ አምስት ሲባዛ በአንድ አምስት ከአራት ጋር ዘጠና አምስት ዘጠና አምስት ስንተኛ ሀያ ሲባዛ በአምስት መቶ ዘጠና አምስት መቶኛ ዘጠና አምስት መቶኛ ማለት ደግሞ ዘጠና አምስት ፐርሰንት ነው ዘጠና አምስት ፐርሰንት ገብቷቸዋል አዎ በጣም ጥሩ አስር ዩሳዊ ቁጥሮችን ወደ መቶኛ ለመቀየር የተሰጠንን አስር ዩሳዊ ቁጥር በመቶ ፐርሰንት ማባዛት ነው ሰው ዜሮ ነጥብ ሁለት አንድ ሲባዛ በመቶ ፐርሰንት ነው የምናደርገው ዜሮ ነጥብ ሁለት አንድ ሲባዛ በመቶ ፐርሰንት ማለት ነው። ስለዚህ ዜሮ ነጥብ ሁለት አንድ ሲባዛ በመቶ ፐርሰንት ማለት ልጆች ተመልከቱ፣ አንዷ ዜሮ ስትጠፋ ነጥባ ወደ ቀኝ ትንቀሳቀሳለች። በሁለትና በአንድ መካከል ሆነች። አሁንም አንዷ ዜሮ ስትጠፋ ነጥባ ወደ ቀኝ ትንቀሳቀሳለች። በስንትና በስንት መካከል ሆነች? ከአንድ ወጣችልኝ ማለት ነው ማንቀሬ በዚህ በኩል ሀያ አንድ ብቻ በዚህኛው በኩል ሳ 1% ሲባዛ በአንድ ፐርሰንት 21 ሲባዛ በአንድ 21 21 ምን ፐርሰንት? ስለዚህ መልሱ 21 ፐርሰንት ነው ማለት ነው። ያሬት ጥያቄ አለው። እንዴት ነው ክላሱ ወዳችሁታል?